ማለት ሶስት ወር አለኝ። ከሶስት ወር አንድ ወር ምናም ተጠቅሜበታለሁ። እጅጉን በቃ ከምንቆጣጠረው ውጭ ነው የሆነብን እና ከዚህ በኋላ እያስብኩት ካልሞላልኝ ይህን ብር እያልኩት ግን አልደረሰም። ገና ነው ይሄ ልጅ፣ በደንብ ተመልከቱት። በውጭ ሀገር፣ በአሜሪካ፣ በካናዳ፣ በእስራኤል፣ ለተለያዩ ሀገሮች፣ ሳዑዲ ያላችሁ ሰላም ጤና ይስጥልን። ውድና የተከበራችሁ አድማጭ ተመልካቾቻችን፣ አጠቃላይ እንግዲህ ኢትዮጵያውያን፣ እንደዚሁም ደግሞ ያው በውጭ ሀገር የምትኖሩ ማንኛውም ማህበረሰብ፣ ዛሬ በጣም ከበድ ያለ ነገር ይዤ ነው የመጣሁት። በሚያሳዝን ሁኔታ ዛሬ ያው ራያን ለማጣ ነው የምገኘው። ራያን ለማጣ የተገኘሁበት ዋነኛ ምክንያት አንድ ወንድማችን በልብ ህመም ምክንያት እየተሰቃየ ማንም ሰው የደረሰለት የለም በጣም ብዙ ቲክቶከሮችን ባለሙያዎችም ሞካክሮታን ሞካከሮታን እንደ አጋጣሚ ሆኖ ግን ይሄ ስራ ቫይራል አልወጣም፣ ወይም ደግሞ ሊያግዙና ሊረዱ ወደሚችሉ ማህበረሰብ አልደረሰም። እኛ ምንድነው እስኪ ዛሬ ምናልባት ፈጣሪ ከፈቀደና በእኛ ምክንያት ደግሞ እንደነዚህ አይነት ሰዎች ላይ ተደራሽ ቢሆን ብለና ምናልባት ደጋግ ሰዎች ጋር ለምሳሌ እንደነ ሰይፉ ፈንታው እንደነ መማር እንደዚሁም ደግሞ ሌሎች ጎበዝ ጎበዝ በጎ አድራጎት ስራ የሚሰሩ ልጆች ስላሉ እነሱ ጋር እንዲደርስ ይሄን ቪዲዮስራውና እንሰራውና እንደ ምክንያት ሆነና እነዚህ ደጋግጋ ደርሶ እንዲታገዝ እንዲታከም የደረሰበት ችግር የሚገርማችሁ ነገር የልብ ኬዝ ነው። ይህ የልብ ኬዝ ደግሞ ወደ 6 ሚሊዮን ብር እንደሚያስፈልገውና ወደ ቱርክ ሀገር ሄዶ መታከም እንደሚችል ሙሉ ዶክሜንቱ ይዘዋን ቤተሰብ። ስለዚህ ቤተሰብ ጋር አብረን ቆይታ እናደርጋለን። እዚሁ ደግሞ በጣም ምን ወደውና ምን አከብረው አርቲስት መላኩ ንጉስም አለ። በዚህ ዙሪያ የተሰማውን ስሜት እንደ ሰው ይገልጻል። ስለዚህ አብረን ነው ቆይታ የምናደርገው። እንግዲህ ይህም ቪዲዮ ያያችሁ ሁላችሁም በአላህ በፈጣሪ በምታምኑት ይሆንባችሁ። እንደው ሌላው እንኳን ቢቀር ሸርሸር እያደረጋችሁ ሊረዱ ወደሚችሉ ሩሩ ወደ ሆኑ እንዲታዳርሱ በፈጣሪ ስም በመጀመሪያ ጠይቃችኋል። እኔ ስሜ አስመረም ዝናው እባላለሁ። የምኖረው ራያ ለማጣ ነው። እኔ የደረሰብኝ ችግር የልብ ኬዝ ነው። ለአራት አመት መስተጋሽ ይወሰድ ነው ወደ ጥቁር አንበሳ ስለተባልኩ ከጥቁር አንበሳ ደግሞ ወደ ቱርክ ውጭ ሀገር ስለተባልኩ፣ አሁን የምኖረው ቤተሰቦች ቤት ሰውች እያስቸገርኩኝ ነው። ማለት እናቴ ሳውዲ ያለች ሳውዲ ህገ ወጥ ህገ ወጥ ነው የሄደችው በህገ ወጥ ሄዳ እዛ እየተሰቃየች ነው ያለች። በእኔ ምክንያት ስራ በማጣቷና እኔ ባለመዳኗ እየተሰቃየች ነው ያለችው። እንዲሁም አጎቴ እዚህ ጋ ያለው ስራ ትቶ ልጆቹ ትቶ እኔ ጋና ያለው አሁን የምፈልገው ከእናንተ ኢትዮጵያን፣ አለ ብዙ ሰዎች አሉ እየታከሙ እንደዚህ አይነት እየተናገሩ እየታከሙ እየዳኑ ነው። የኔ እድል ግን ምን አይነት እድል እንደሆነ አላወኩትም። እኔ እንጃ በምን እንደሆነ ሶስት አራት ቪዲዮ ተሰርቶ ይሆኛል። ታውቃላችሁ ስትሰርቶ አይታችሁ ትሆናላችሁ። ገና እባካችሁ እንድት እንድማርም እንድስቅም እንድጫወትም እድልስጥኝ እኔ እድሜ አስራ ሰባት ነው። ገና ብዙ ነገር እንጠብቄ ነው እና እርድም ያለካችሁ ነው በምላችሁ ነገር በማስቸግራችሁ እናትም ካላችሁ በእናታችሁ፣ አባትም ካለ በአባታችሁ፣ በእግዚአብሔር በኋላ ሸርም ኮምፕሊት ማድረግ አንድ ቁም ነገር ነው። እሱም ማገዝ ነው እና ተባበሩኝ። ያርፋችሁ ነው ቤተሰቦች ተባበሩኝ፣ ተባበሩ፣ አግዙኝ፣ ባላችሁ አቅመርዱኝ የረከመኝ ነው። የሚሰማ ስሜት አለ ስሜት አለኝ ግን ስሜቴ በአዘን ሳይሆን በደስታ ለመግለጽ ነው የምሞክረው። እዚህ ጋር መሃል ላይ አንዳንድ ሶስት ቀኔ እያስታወስኩኝ ግን አለቅሳለሁ። ቀኔ ማለት ሶስት ወር አለኝ ከሶስት ወር አንድ ወር ምናምን ተጠቅሜበታለሁ አለሁ። ከዚህ በኋላ እያሰብኩት ካልሞላለኝ፣ ይሄን ብርን እያልኩኝ ካልሞላለኝ፣ ሕይወቴን እንደማጣ እያሰብኩኝ እየተሰቃየሁ ነው ያለሁት። በአንዳንድ በኩል እንደዛ ሳስብ እጎዳለሁ ግን። ሐዘኔ ደግሞ በደስታ መግለጽ ስትሞክር ማላስ ሞክረኝ ቀን አለ። እርዱኝ ያልኳችሁ ነው እንድትረዱኝ እና እንድታግዙኝ እለምናችሁ አለው። በፈጣሪ ስም በአላህ ስም እለምናችሁ አለው። ያልኳችሁ ለማን እንደው እንዲደርስልህ ትፈልጋለህ? እና ሰይፉ ብዙ ሰው እየረዳ ነው። የኔ ቪዲዮ እንዴት እንዳየሁ ነው የገረመኝ በሶት በሶስት በአራት ቪስ ተሰርቶ አላየሁም። እስካሁን ሰይፉ አለ። ለሱ አድርሱልኝ። እሱ ብተባበረኝ ቀኔ እያጠረኝ ነው። እባካችሁ እርዱ። አሰፋ ስዩም እባላለሁ። አስመሮም ዝናቡ አጎቱ ነኝ። የታላቅ ህቴል ልጅ ነው እና ይሄ ልጅ ከታመመ አራት አመት ሆኗል። አራት አመት ሆኖታል። አራት አመት ሙሉ ስንሰቃይ ነው የቆየነው። ከሱ ይልቅ እኛም ተሰቃይተናል። እሱ በህመም ተሰቃይቷል። በጣም መቀሌ አራት አመት ሙሉ በመድኃኒት ስንሰቃይ ቆይቷል ይሄ ልጅ እና ከመቀሌ አሁን የመጨረሻ ቀን ደርሶ ወደ ጥቁር አንበሳ ሪፈር ብሎ ጽፈብልን ነበረ። ጥቁር አንበሳ ላይም ስንሄድ እዚህ ሀገር እንደማይሰራ ነገሩን። እና ወደ ውጭ ሀገር ሄዶ እንዲታከም ወደዛ ሄዶ እንዲታከም እገለጹልን እና ውጭ ሀገር ሄዶ እንዲታከም ደግሞ ወደ ስድስት ሚሊዮን ብር ነው የተጠየቅ ነው። ይህን አቅም የለንም። የነበረን ንብረት ሽጠን ጨርሰን። እባካችሁ ኢትዮጵያውያን ወንድሞች እህት፣ ወንድሞች ባካችሁ፣ እርዱኝ፣ እርዱኝ እያላችሁ ነው። ለዚህ ህፃን ልጅ ታደጉልኝ ባካችሁ፣ ህፃን ነው። ና ባካችሁ ተረዱልኝ እና ባካችሁ ተረዱልኝ እያልኳችሁ ነው። ያው ቪዲዮ መጥተው ሰርተውል ነበረ፣ ግን አልደረሰም። ገና ነው አልደረሰም። ምንም የመጣ ለውጥ የለም። ይሄ ይፈር የተጻፈው ደግሞ ለሶስት ወር ነው። ሶስት ወር አንድ ወር ከምናምን አድርጓል። ከሶስት ወር በኋላ ይሄ ኤክስፓየር እንደማያደርግ ነግረውናል። እና እባካቸው እባካቸው ለእግዚአብሔር፣ በእግዚአብሔር ስም ጠይቃቸዋለሁ። መስሎ መች የሆናችሁም እባካችሁ እርዱኝ እያላችሁ እባካችሁ፣ እንደው ወደነማን እንዲደርስ ትፈልጋለ? በተለይ ወደ እነ ሰይፉ ፈንታው ወደ እነሰ ናይ በሁሉም ኢትዮጵያውያን ያለው በጎ አድራጊዎች ሁሉ እነሱ እንዲደርስ ይፈልጋሉ። ለምንድን ነው ግን እጃችን የማንዘረጋው? ለምንድን ነው እንደው የማንተባበረው? ይሄ ልጅ ገና ህጻን ልጅ ነው። እባካችሁ፣ በውጭ ሀገር ያላችሁ፣ በተለይ አለማጣ ያላችሁ ተወላጆች ይሄ ልጅ እዩት፣ በደምብ ተመልከቱት። በውጭ ሀገር በአሜሪካ፣ በካናዳ፣ በእስራኤል፣ የተለያዩ ሀገሮች ሳውዲ ያላችሁ እባካችሁ፣ የህፃን ልጅ ነው፣ ታዳጊ ነው። እባካችሁ ድረሱለት። እኔ ቃላት የለኝም በእውነት። እና ብዙ እገዛ እናደርጋለን። ዝም ብለን የዞርን ቪዲዮ እንቀርጻለን። የዚህ ልጅ ግን አስቸኳይ ስለሆነ እባካችሁ በፍጥነት እንድታግዙት ከፈጣሪ እጠይቃለሁ። በእውነት እኔ ቃላት አጥሮኛል። በቃ ለምንድን ነው ውስጥ የተነካው? ይሄ ልጅ ገና ገና ታዳጊ ነው። ገና አባውን አላየም። እባካችሁ እባካችሁ ከፈጣሪ ጋር ሙስሊም ወንድሞቻችን፣ ክርስቲያኖች፣ በተለይ አላማጣ ማጣ ተወላጆች እስኪ የታላችሁ እስኪ እጃችሁን ዘርጉ እስኪ እስኪ ልጃችሁን እዩ፣ ተመልከቱት። እባካችሁ እባካችሁ። ሰላም ሰላም ሰላም ሰላም ኢትዮጵያ ቤተሰብና ሐዋትና ሐዋትና ሐዋትና ሐፍትና አደታትና አያታትና እኔ

ስቃይ ና ዶ አድሕናይ ስቃይ ና ዶ አድሕናይ። በአላማጣ ከተማ ተወልዶ ያደገው ህፃን አስመሮም ዝናቤ ባጋጠመው የልብ ህመም ምክንያት ከአራት ዓመታት በላይ በዚህ ህመም ሲሰቃይ የነበረ ቢሆንም ይሄ ህፃን ለዚህ ህክምና የሚሆን ከስድስት ሚሊዮን ብር ወጪ በላይ ስለተጠየቀ ይህንን የህክምና ወጭ ለመሸፈን ደግሞ እሱና ቤተሰቦቹ አቅም ስለሌላቸው ለወገን ደራሽ ወገን ነውና ልቦናችሁ አቅማችሁ የፈቀደውን ያክል በመስጠት የወንድማችንን ህይወት ከሞት እንታደገው ዘንድ ወላጅ እናት ጥሪዋን ታስተላልፋለች። እናት ሰርካለም ይህ ብቸኛ ልጇ አንደኛ ልጇ እንዳታጣው ሁላችሁም በጸሎትና በሞራል እንዲሁም ደግሞ በገንዘብ ድጋፍ እንድታደርጉ የአቅማችሁን እንድትለግሱ ጥሪያችንን እናቀርባለን። ኢትዮጵያ በዚህ መልካም ስራ በመደጋገፍና በመተባበር የሚታወቁት እነ ሰይፉ እነ ጆሲ እነ ኮሜዲያን ሸቱ እንዲሁም ደግሞ እነ አርቲስት ሰለሞን ቦጋለን ጨምሮ ሌሎችም ኢትዮጵያውያን የዚህ ወንድማችንን ህይወት ለማዳን እናንተም በየሚዲያችሁና በምትችሉት ሁሉ ድጋፍ እንድታደርጉለት ጥሪያችንን እናስተላልፋል። ወላሂ ነው ምላችሁ። እንደዚህ አይነት ስሜት ገጥሞኝ ያቅምና በተለይ እዚህ እንግዲህ ካለንበት አካባቢ ለመጀመሪያ ጊዜ ነው እንደዚህ አይነት ፕሮግራም ሲገጥመኝ፣ እጅጉን ልቤ ነው የተሰበረው። እኔስ በሱ ቦታ ቢሆን የሚለው ነገር ነው የተሰማኝና፣ ሁላችሁም በምትችሉት መጠን እስኪ እንደው እኛ በዚህ ልጅ ቦታ ብንሆን ሊሰማን የሚችለው ነገር ስሜቱ ምንድነው? እጅግ በጣም ነው የሚያምመው። እውነት ለመናገር በጣም ነው ያመመን። የልጅየው ለቅሱ እጅጉን በቃ ከምንቆጣጠረው ውጭ ነው የሆነብንና፣ እንደው በፈጣሪ ፈጠራችሁ በምታምኑት ይሆንባችሁ፣ ይህም ወንድማችንን እንድረስለት። በቃ ከዚህ በላይ ሌላ ምንም ነገር የለምና፣ ይሄው ተንበርክከን እየጠየቅናችሁ ያለ ነው። ስሜቱን እንድትረዱትኝ፣ ይህን ስሜት በእናንተ ውስጥ እንዲታነቡትኝ። እናንተ እንዲህ አይነት ስሜት ቢደርስባችሁ ምንድን ነው ልትሆኑ የምትችሉትኝ? አረባካችሁ ኢትዮጵያውያን፣ ይህን ወንድማችንን በቃ የሚፈልገውን ነገር እናድርግ። በቃ እሺ ኢትዮጵያውያን ወንድሞቼ እህቶቼ፣ ያው ልትረዱኝ የምትፈልጉ አካውንት ንግድ ባንክ አንድ ሺ ሀያ አራት ሰባ ስድስት ሀያ ሁለት 86 5 እንደ ደግመው ነው፣ 1024 76 22 86 5 ስልክ ቁጥሬ ደግሞ ያው አቅም ያጣችሁ ሰዎች እንዴት ብለዋል ብላችሁ የምትጠይቁኝ 09 29 29 65 54 92929 65 54 ነው አሰፋ ስዩም በርሄ ነው የሚባለው።